ምሕረት የሌለው ጾም ምን ያደርጋ? ፍቅር የሌለው ጾም ምን ያደርጋ? ኃጢአት የማይተውበት ጾም ምን ያደርጋ? ክንፍ እንደሌለው ወፍ መብረር እንደማይችል፣ ንስሐ የሌለው ጾም ምን ያደርጋ? ይቅርታ የሌለው ጾም ምን ያደርጋ? የምር መደፋት የሌለው፣ የምር መገዛት የሌለው፣ የምር አምልኮ የሌለው ጾም ምን ያደርጋ? ወገኖቼ ጾሙ ያለ መንፈሳዊነት ረሃብ ብቻ ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋ ኢቶ ቻናል ተከታታይ ውድ ቤተሰቦች እንደምንሰነበታችሁ እንደምሰነበታችሁ እንደምስከዝት ደረሳችሁ። በእኔ ጋር ፈጣሪ የተመሰገነ ይሁን ሁሉም መልካም፣ ሁሉም ሰላም ነው። በእናንተም ባላችሁበት ባለም ዳርቻ ሁሉ ሰላማችሁ የበዛ የሰፈነ ይሁን እያልኩኝ ዛሬም ወደ እናንተ ብቅ ብያለሁ። የተለያዩ ቪዲዮዎች እየላችሁ መጥቻለሁ። በጣም ጠቃሚ የሆኑ ነገሮች አሉ። በተለይ ለነፍሳችን የሚጠቅሙ ነገሮች፣ እንዲሁም ደግሞ በማገዝ በረከት የምናገኝበት ቪዲዮ አለ ማለት ነው። ያ ማለት እህታችን ተቸግራን ያለችው በኢማራት በህመም ምክንያት በደረሰባት ነገር የተጠየቀችው ለህክምና ሀያ ሺ ድርሃም ነው ማለት ነው። ስለዚህ ለትልልቅ ሚዲያዎች ሸር በማድረግ እንዲያግዟት አግዟትና እንዲተባበሯት ተባበሯት ሼር እያደረግን እናድርስላት ማለት ነው። ታች መታከም እንድትችል ማለት ነው። እንግዲህ ሰው በቁሙ ነውና እግዚአብሔር አምላክ ምሕረት እንዲልክላት በጸሎታችሁም እያሰባችሁ ሼር በማድረግ ተባበሯት እላለሁኝ። እግዚአብሔር እኛ ወጥ ከመቅረት ወጥተን በተለያየ በሽታ ከመጠመድ፣ ከተለያዩ ፈተናዎች እግዚአብሔር አምላክ ይጠብቀን እያልኩኝ ቪዲዮን በአግባቡ ተከታተሉት ብዬ አሳስባቸዋለሁ። የእውነት የሚጠቅማችሁ ብዙ መልክት ያለው ቪዲዮ ነው እና ውድ ቤተሰቦች ስለምታበረታችሁ ስለመልካም ስለ መልካም ምኞታችሁና ስለ መልካም ገለጻችሁ በጣም አመሰግናለሁ። ክበሩልኝ። በሌላ ጊዜ እስከሚገናኝ መልካም ቆይታ ይሆንላችሁ። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ መታውቁት በችግር ጊዜ። በደናውማ እናንተ ሁላችሁም በቃ ልስልስ እኔም ልስልስ ያልኩ ነኝ። እንደው ትንሽ ኮሽ ቢል ማማን ረግጦ እንደመሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ እና ችግሩ ሲመጣ ከዚህ እንደሚወራው አይደል፣ መከራ ሲመጣ በክርስትናውም በሉ በንግዳችሁም በሉ በሕይወታችሁም በሉ በስራም በሉ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደለም። በዛ ደረጃ የጨከኑ አይደለም። ያለ ደሞዝ ለማገልገል፣ ያለ ገንዘብ ለማገልገል፣ ያለ ወንበር ለመቀመጥ ዝግጁ አይደለም። ለምን ድፍረቶ የለማ አቅም ይጠይቃል። ወገኖች የመከራ ቀን ሲመጣ እና ደጆቻቸውን ዘጋግተው ቆሞ ነበር በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው፣ ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ፣ እግዚአብሔር የልብ አምላክ ነው። ቅድም ሀሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋል። እንደሚፈሩ እንደሚደነግጡ፣ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው በሮቹ ተዘግተው ደጁ በተዘጋበት ስላል ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሆኑ። ቤተ ክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሄድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ የታዘዘ ለሌላ በመሆኑስ ቀርቶ ሳይድ ፌክቱ በቀረል። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው ለሁሉም በሽታ ይታዘዛል አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም ታማችሁ ጸበልት ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም መከራ ትዕግስት ያስተምራል ትዕግስትም ተስፋን ያስተምራል ተስፋ ደግሞ አያሳፍርም ይላል ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ ምሕረት ማድረግ ነው ምሕረት የሌላቸው ሰዎች ምሕረት አያገኙም ቤተክርስቲያን ስትሄዱ ማንንም የሚከስል ሊና ሊኖረን አይገባም ምረት ሳይኖረን እዚዮ ማረለ ማለት ምረት ሳይኖረን ማረኝ ትላለህ። አትምርን ቢያዝ ተው፣ ይተውላችኋል ይቅር በሉ፣ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት ሴትን ባዩ ቁጥር በዝሙት መነደፍ ማለት ሴቶች፣ የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት የካህናት በሽታቸው ምንድ ነው? ትቢት ነው። አይምሯችን ረቂቅ እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያስለ ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ተወዳዳሪ የሌለው ማለት ነው። ባህል አንጣማ ይነሳበት፣ እኛ ያሰርነውን መንግስት አይፈጠው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። አስር ሰሀን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል። ለሰው አይሰጣት አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን እቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው ይሄ አምስቱ ምናችን ነው በሽታችን ነው ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው ቤተ ክርስቲያንን የሚያሸንፋት ኃጢአት የለም ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በእሱ ደም ይደመስሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክርቢቶ ለሰዋውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት፣ ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ ይህን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ በኢየሱስ ክርስቶስ ስም ድል የማይነሳ ጋር እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? ሰባት ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ሰላሳ ስምንት ዓመትም አርባ ዓመትም አምሳ ዓመትም ሊያደክምህ ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጅ ተነስ ማለቱ አይቀርም። እድገት ነው ክርስትና እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለው፣ ድኛለው ብለምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅርፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው አሁን ግዛውና ወደ ገነት ይዘው ሂድ። በሳውዲ አረቢያ አርባ ሶስት ኢትዮጵያውያን የሞት ፍርድ ተፈርዶባቸው የተገደሉ መሆኑ ተሰማ። መቶ ሰላሳ የሚሆኑ የተለያየ አገር ዜግነት ያላቸው ስደተኞች ከየመን ወደ ሳውዲ አረቢያ ድንበር ተሻግረው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ እባካቸው እቤት ተባባበኝ ቻ አድርጎ ላይ ለትላልቅ ሚዲያ ነው የሚጠቀሙት አድርሱልኝ። በኢማራት ሀያ ሺህ ድርሃም ነው የተጠየቅኩኝ። ችግር የለውም ኢንሹራንስ እንትን እናሰራልሽ እና መጀመሪያ ትታከሚ ያለሽ ብላኛለች ያኔ በተስፋ እንደዚያ ብላኛለች ግን ሰው ግን ያስፈልገኛል ተጎኔ ማለት ምንም አይነት ስም አውቄ የለኝም ከዚህ ማለት ነው እና እርዱኝ ሻራ አድርጉልኝ በእውነት ለሐሙስ ነው ደግሞ የቀጠሩኝ ግን እስከ አንድ ወር ችግር የለውም ብለውኛል ሰው ታገኘው፣ ግን በፍጥነት ሰርጀሪውን እሰራለሁ ማለት ነው። እና እርዱኝ ኢንሹራንስ አላገኘንም ኢትዮጵያ እንድልክሽና ትታከዛታ